አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንኳን ለአስራ አራተኛው አርባ ስድስተኛው ኢድ አል አድሀ አረፋ በዓል በሰላም አደረሰን አደረሳችሁ። ሙስሊም ሊሆናችሁ ማለት ነው። እንዴት ናችሁ? በያላችሁበት የአላህ እዝነት ሰላምታ ይጠብቀን ማለት ነው። እንግዲህ ኢዱንም መልካም ስራችንን ይቀበለን ጥፋታችንን ሁሉ ነገር የሚለን የደስታ የሰላም የተባረከ ኢድ ይሁንልን። ማለት ነው ኢድ ሙባረክ፣ እንኳን አደረሳችሁ ብያለሁኝ። እንግዲህ ኢድን እንዴት ነው የምታሳልፉት? ያው እኔ እንደምታዩት ስጋ በመቁረጥ ማለት ነው። እንግዲህ ዛሬ ደግሞ ሁለት ኢድ ነው ያለው ማለት ነው ወዶች። ያው የጁሙአ ሳምንታዊ ዒዳችን ነው። አንደኛው ደግሞ ዒድ አልአላዳሀ አመታዊ ኤድ ነው። ዘንድሮ አላህ ባለ ሁለት ኤዶችን በአንድ ቀን አድርጎንናል። ይህን ኤድ ደግሞ የበለጠ ያደምቀዋል፣ ደረጃውንም ከፍ ያደርገዋል። ስብሀን አላህ። እንግዲህ በዚህ ሳምንቱ የሚመጣ ጁሙአ እና የኤድ አልአዳሀ በአል አንድ ላይ ሆነዋል ማለት ነው። እንግዲህ በዚህ መልኩ ነው ደግሞ

ዘነጥ ማለት የለም ማለት ነው። የቆርጥ ነው ዛሬ ጅምዓንም ነው፣ ኤዳችንም ነው። የሚገርም ደስ አይልም። በትሄድ ነው በአንድ ላይ የተሄደው ማለት ነው። ግለውም አይቆርጥም እኮ ነው። እና እንኳን ለኢድ አል አድሃ በዓል አደረሳችሁ። ኢድላይ ያው ካላችሁ ሰደጋ ግድ ነው። ማረድ ማለት አንድ ሰው አብዘጠኝ ቀናቶችን ጾሞ ያለው እነዚያን ደግሞ ባለው ላይ ፀጉር መቁረጥ ምናምን ነገር የለም፣ መፍጠር የለም። መጀመሪያ በግ ማረድ አለበት ማለት ነው። እናይ ው የሚያስና ነው ስለሆነ ለቶች እናበ ስጋውን እየቆራረኩ ነጭ ስጋ ነው፣ ሻም ነው። ይህን በነገራችን ላይ ኢትዮጵያም ላይ እንጠቀመዋለን። እዚህ ላይ ግን እንደውም አሪፍ ነው። ለምታውቁ እንትን ነጭ ሩዝ ስሰሩ ምናምን ነገር በጣም አሪፍ ነው፣ ተጠቀሙበት። ልክ ዘይት ከምታደርጉ ይሄንን አድርጋችሁ ተጠቀሙ ማለት ነው። ጥሩ ነው በጣም እና ላለመጣል ነው የምቆራርጠው እንጂ እዚህ ሀገር ይሄ ያው ይጣላል። የሚበላ ነገር አይደለም ማለት ነው። አይጠቀሙትም ብዙዎች። እኔ ግን እፈራበታለሁ ነው ማለት ነው። ኢትዮጵያም ላይ ይሄ ብዙ ጊዜ ልክ እንደዛ የተያቀለጥ ከሽንኩርት ምናምን ጋር የምንጠቀመው ነው። ኢትዮጵያ ላይ የሚጣል ነገር የለም ያው ርካሽ ነገር ይብሰው ሰው ነው። የሰው ሕይወት ነው፣ ረካሹ ነገር ምንም የለም። እነዚህ ላይ ግን እዚህ ሀገር ደግሞ እግርም ምናምን ነገር አይታልም። ብቻ ሁሉም የተለያየ ነው። ያው እንግዲህ ኤድን በምንድነው የምናሳልፈው? ስለጋብ ነው ጋራት ማለት ነው። ያው እንደምታዩት ክችን የለም ስለዚህ ይቆራጥ ምግብ ይሄን ደግሞ ሩዝ እንሰራለን። አቤታ ቤት አዙማለን። በነገራችን ወይ ጉድ እንዳትጥሉት ነው ተጠቀሙበት እላችሁ። ኩላሊት ነው፣ ልብ ነው የሚባል ነው። ግን ምን እንጂ አላቀውም። በነገራችን ያ አላቀውም ብዬ ሳይሆን ያ ጉበት አይደለም፣ ኩላሊት ነው። ኢድን ነው የሚያሳልፉ ምግብ እየሰሩ ማለት ነው። እንግዲህ ኢድ ከስጋ ጋር ነው ላይ ዳር ስጋ በመቁረጥ ላይ ነው። ስጋ ይፈልኩ እና ሶስት ወቅት አርባ እኛ ቤት ሶስት በጋር በርሰውያችን ማለት ነው እና ማሻ አላህ ተባራ ከራ ለአንዱ የሚያቃግተው ስንት አለ ማለት ነው እና ሰደጋም ይሰጣል። እኔ ትንስ ለከሌት ትንሽ እየተባለ ደግሞ እንዳይደረግ እንጂ ግን የፈለቃ እንደዚህ እንት መቆራረጥ የለበትም ነበር። እኔ እንደማቀው ማለት ነው አራጁ ሰውየው አይደለም ምንም ሌላ ነው እንጂ ዝም ብሎ ግንጥል ግንጥል ግንጥል ነው የሚደረገው። እንደዛ ነው እኔ የማውቀው ማለት ነው። ዶሮ አባት የሚያረለው እንደዛ ነበር ብቻ ነው። የሁሉም ይለያያል። የአሁን ቁርጥረት ተደርጓል፣ ግን የሆነ ግን ጥን ዝም ብሎ በትላልቁ በትላልቁ ነበር። ለዚህ መቆራረጥ አያስፈልግም ነበር፣ የሰደቃ ሲባል ማለት ነው። እና መቼም ግን ዙሮ ለእኔ ገላ ብሎ ነው፣ እረፍት ነው።

በዓሉት ስጋ በመቁረጥ አሳለፍኩኝ ማለት ነው።

መ በቂራ ግን አልሐምዱሊላ ነው። በዚህ በኩል ጠለብ እንዳለው ብሎ ሰራ። ጭንቅላቱን እራሱ ኩሽና ቤት ነበር የሚጠብሰው ማለት ነው። የሚጠብሰው ለማንኛውም በጣም ተባል ነበር። አራት አምስት ብለን ነበር የ እዛ አይደለም እንጂ ማለት ነው ቤታችን መጥተው አሁን ሌላ ቤት ነው ይታረገኝ።

ነው። እዚህ ሀገር አልተለመደም። አው መጣልኝ እንደሞ ያስለምዳችኋለሁ። ለብቻውም ደሞ እንደ ዘይት ሻሙን ከሽንኩርት ጋር መጥበስ ትችላላችሁ ዘይት ይሆናል ማለት ነው። እዚህ መልኩ እንደዚህ አድርጌ ኢድን በዚህ ነው ማልፈው ማለት ነው። ይሄን እየቆራረጥ ኩሽናዚ ይሄን እንሰራለን ማለት ነው። ባይ ባይ አመሰግናለሁ። መልካም የኢድ ያላ አድሃ በዓል እንግዲህ ተሰላም። እና ወጣ ላይ አደርገን ሁላችሁንም ወዳችኋለሁ። ሁላ ይጠብቃችሁ ይጠብቀን። ባይ ማሸሁን ኢጃዛ ይሄዳለ እና መልካም ጁምዓ፣ ጁምዓም ነው ኢድም ነው።